የጥላቻ ንግግር በኢትዮጵያ ማህበራዊ ሚዲያዎች በስፋት ይስተዋላል። ለመሆኑ የመናገር ነጻነትና የጥላቻ ንግግር መስመሮች በኢትዮጵያ ሕግ እንዴት ይታያሉ? ከትላንት በስቲያ በዓለም አቀፍ ደረጃ ታስቦ የዋለውን ጸረ የጥላቻ ንግግር ቀንን አስመልክተን አቶ ሙላቱ ሽበሽን ያነጋግረናል። አቶ ሙላቱ በፍትህ ሚኒስትር ከፍተኛ አቃቤ ሕግ ናቸው። የኢትዮጵያ ህግ አዋጅ ቁጥር አስራ አንድ ሰማንያ አምስት ህዝባር ሁለት ሺህ አስራ ሁለት ስለ ጥላቻ ንግግር እና ሐሰተኛ መረጃዎችን ማሰራጨት በሚለው ለሱ ቁጥጥርና መከላከል የወጡ አዋጅ ነው። አንድ ንግግር የጥላቻ ንግግር ነው ብለን ልንበይን የምንችለው በቃል በጽሑፍ በምስል በቅርጽም ሊሆን ይችላል እና በመሳሰሉት ዘዴዎች የሚተላለፍ ሆኖ በግለሰብ ወይም ደግሞ በተወሰኑ ቡድኖች ላይ እየተቃጣ ሲሆን እንደሆነ ይህም ደግሞ በዘር በሃይማኖት እንዲሁም በጎሳ በጾታ እንዲሁም በአካል ጉዳተኝነት እነዚህን ማዕከል አድርጎ የተቃጣ ሆኖና ሆን ተብሎ ሰዎቹ እንዲገለሉ ወይ ደግሞ ጥቃት እንዲደርስባቸው የተደረገ ንግግር ሲሆን ነው። እንደዚህ አይነት የጥላቻ ንግግሮች ታይተዋል፣ በማህበራዊ ሚዲያ ተጽፈዋል ተብሎ ሲታሰብ በመንግስት አካል እነዚህ ነገሮች ተከታትሎ ይሄ የጥላቻ ንግግር ነው ብሎ ክስ እስከ መመስረት የሚካሄድበት ሂደት ምንድን ነው? ምክንያቱም ማህበራዊ ማህበራዊ ሚዲያ ላይ ፆታ ላይ ተቃጣ፣ ሃይማኖት ላይ፣ ብሄር ላይ በየቀኑ አሁን ራሱ ብንከፍት ስልካችንን እናገኛለን። እነዛ ሰዎች ግን ምንም ሲሆኑ ሲከሰሱ አናይም። በጣም ጎልተው የወጡ ስድቦች፣ አስነዋሪ ንግግሮች ሲከሰቱ ህዝብ ቁጣውን ሲገልጽ ነው። እነዚህ ነገሮች ወደ ክስ ሄደው ሰዎቹ ላይ ቅጣት የሚጣለው የማን ኃላፊነት ነው? ይሄን ነገር ወደ ህግ መውሰዱ ላይ አብዛኛውን ጊዜ የማህበራዊ ሚዲያ ተጠቃሚ ማንም ሰው ስልኩን ከፍቶ በሚጠቀምበት ጊዜ ሃይማኖት ላይ ህዝብ ላይ ብሄር ላይ ጾታ ላይ አካል ጉዳተኝነትን ጨምሮ የተቃጡ የሚመስሉ ንግግሮች አሉ። እንግዲህ ከመጀመሪያው ስንነሳ ይሄንን ነገር የመቆጣጠር ኃላፊነት የማን ነው? ማን ነው ወደ ህግስ መውሰድ ያለበት ለሚለው የሚለው በመርህ ደረጃ ወንጀል ምርመራ እንዲደረግ በሁለት መንገድ ነው ሊቀርብ የሚችለው። እንግዲህ ከሁለቱ መንገድ አንዱ በህዝቡ ጥቆማ አቅርቦ ከዛ በኋላ የትኛውም የማህበረሰብ ክፍል ሊሆን ይችላል መብት ውስጥ የሚካተቱ ስለሆነ አሁን በተነገሩ ልክ ሁሉም ሰው ተጠያቂ የሚሆን ከሆነ የአሳብን በነጻነት የመግለጽ መብትንም እንደ መከልከል ሊቆጠር የሚችል ሁኔታ ስላለ እና አንዱም የሚቀርብበት ትችትም የነጻ ንግግር መብት በነጻነት ሰው ንግግሩን አሳቡን ሲገልጽ እሱን ለማገድ ነው እንደዚህ አይነት ህጎች የሚወጡ ስለሚል እሱንም አውዱን ለማስፋት ሲባል ዝም የማለት ወይም ደግሞ እንደዚህ አይነት ሁኔታዎች እየታለፉ መሆኑን እንደው እንደ ግለሰብ መረዳት ይቻላል። ነገር ግን አሁን የኢትዮጵያ ብሮድካስቲንግ ባለ ስልጣን እነዚህ ንግግሮችን የመቆጣጠር እና እንዲቆሙም የማድረግ ኃላፊነት የተሰጠው ለኢትዮጵያ ብሮድካስቲንግ ባለስልጣን ነው እንግዲህ አንቀጽ ስምንት ስር። ስለዚህ ይሄ ተቋም ንግግሮች ሲደረጉ እና በማህበራዊ ሚዲያ ላይ በሚተላለፉበት ጊዜ ይሄ የጥላቻ ንግግር ነው የሚል ከመጣ ጥቁማው ከደረሰው በሀያ አራት ሰዓት ውስጥ ከዛ የማህበራዊ ሚዲያ ላይ እንዲወርድ ማስደረግ እንዳለበት እና መውረድም እንዳለበት ነው የሚገልጸው አንቀጽ ስምንት ነዝ ቁጥር ሁለት ስር ማለት ነው። እንዲሁም እንደዚህ አይነት ነገሮች እንዳይስፋፉ እንደ ፖሊሲም እንዳሰራርም እነዚህ ነገሮች መዘርጋት እንዳለበትም ይደነግጋል። ከዚህ አልፎ ሲመጣ ደግሞ ራሱ ምርመራ እንዲካሄድና አጥፊዎቹ ህግ ፊት ቀርቦ ነው ይሄ ሀሳብ የቀረበው እንጂ ግለሰቦች ይሄ ንግግር ተደርጓል ብሎ በሚያስቡበት ጊዜ የወንጀል ምርመራ እንዲካሄድበት ጥቆማ መስጠት ይችላል። ይሄ ማድረግ የሚችሉት ለፖሊስ ነው እንደ ማንኛውም ወንጀል ማለት ነው። ነገር ግን ከፕላትፎርሞቹ እንዲወርዱ እና አሰራሮችን እና ፖሊሲዎችን ዘርግቶ ይሄ ንግግር መውረድ አለበት ብሎ ለምሳሌ ለፌስቡክ ካምፓኒ የሚሆን ሌሎች ዩቲዩብ እዚህ የሚያስተዳድሩ ግለሰቦች ወይም ተቋማት ቢኖሩ ለዛ ተቋም ሪፖርት ከተደረገበት ሰዓት ጀምሮ በሀያ አራት ሰዓት ውስጥ ከዛ ፕላትፎርም እንዲያወርዱት የማድረግ ኃላፊነትና ስልጣን የተሰጠው ለኢትዮጵያ ብሮድካስቲንግ ባለስልጣን ነው። እስከ ምን ያህል ሊያስቀጣ ይችላል? ህጉ ያስቀመጣቸው ነገሮች ምን ይመስላሉ? የሚጣልበትን ቅጣት እስከ ሁለት ዓመት ቀላል እስራት ወይም እስከ መቶ ሺህ ብር የሚደርስ የገንዘብ መቀጮ እንደሚቀጣ ያስቀምጣል። ነገር ግን ይሄ ቅጣት ራሱ የሚከብድበት ጊዜ አለ። እንግዲህ በዚህ ንግግር፣ በዚህ የጥላቻ ንግግር አንድ ሰው ለምሳሌ ጉዳት ቢደርስበት ወይም ያ ቡድን ጉዳት ቢደርስበት ቅጣቱ ከአንድ አመት ቀላል ስርዓት እስከ አምስት አመት ሊደርስ የሚችል የሚሆንበት አጋጣሚ አለ። ከዚህም በተጨማሪ ደግሞ ወረድ ብለን ስናየው ይሄ ቅጣት የሚከብድበት ሁኔታ አለ። ይህም ምንድን ነው? አንድ ግለሰብ ወይም ደግሞ ተቋም ወይም ማንኛውም ሰው ጥላቻ ንግግር የሚያደርገው እና ራሱ ሰውዬው የማህበራዊ ሚዲያ ተከታዮቹ ከአምስት ሺህ በላይ የሚሆኑበት ጊዜ ይህንን መልዕክቱን የሚያስተላልፈው ወይም የጥላቻ ንግግሩን የሚያስተላልፈው በብሮድካስት ወይም ደግሞ በህትመት ሆኖ በየጊዜ የሚታተሙ ህትመቶች በሚሆንበት ጊዜ ቅጣቱ እስከ ሶስት አመት ቀላል ስርዓት ቤትና የአፍሪካ አዳራሽን ጨምሮ በርካታ ህንጻዎች ላይ አሻራቸውን ያሳረፉት አልቤርቶ ቫርኔሮ ከዚህ አለም በሞት ተለይተዋል። በኢትዮጵያ ኪነ ህንጻ ውስጥ ቫርኔሮ እንዴት ይታወሳሉ ስንል የየማ አርክቴክቸር ፒኤልሲ ፕሪንሲፓል አርክቴክት እንዲሁም የከቤት እስከ ከተማና የከተማ ማዕከል ዳይሬክተር ማህደር ገብረ መድህንን ጠይቀናል። ጂኦሜትራሎጂ ቫርኔሮ ኢምፕሬሳ ኮንትራክሲዮኒ ፒኤልሲ ለረጅም አመት ጀነራል ማናጀር ሆኖ ያገለገሉት አልቤርቶ ቫርኔሮ በኢትዮጵያ ቢልት ኢንቫይሮንመንት በግንባታ በአርኪቴክቸር ሬንጀሪንግ ትልቅ አስተዋጽኦ የነበራቸው ባለሙያ ናቸው። አዲስ አበባ ከተማ ውስጥ ሌሎችም ቦታዎች ላይ በደንብ የተሰሩ ህንፃዎች አሉ። እንደ አንዳንዶቹ እንደምሳሌ ለመጥቀስ ያህል መብዛቱም ሰዎች የሚያውቁት የአፍሪካ አዳራሽ ነው። በጣም ውስብስብ የሆነን ስራ በአጭር ጊዜ ቀርቦ አፍሪካ አንድነት ድርጅት እንዲቋቋም ትልቅ አስተዋጽኦ አድርጓል። ኢትዮጵያ የአፍሪካ ዓመት ማን ለመዲና እንድትሆን ትልቅ አስተዋጽኦ ካደረጉ ህንፃዎች መካከል አንደኛው ነው። ዳግማዊ ምኒልክ ጎዳና አካባቢ ያሉትን ዞረን ብናይ ሂልተን ሆቴል በጣም ይጠቀሳል። የቦሌ ኤርፖርት ኢንተርናሽናል ኤርፖርት እሱ ላይም ትልቅ ተሳትፎ ያደረገ ድርጅት ነው። ባርኒሮ የአፍሪካ ህብረት ኦኤዩ ሄድኳርተርስ ለአባዲና ኮሌጅ ተብሎ መጀመሪያ የተሰራ አሁን የአፍሪካ ህብረት ሁን ትልቅ ካለው ህንፃ ተገቢ ያለውም በዛ ነው የተሰራው። በጣም ልዩ አርኪቴክቸራሊ ደግሞ ለአዲስ አበባ ትልቅ አስተዋጽኦ ያደረገ እና አርኪቴክቸራል ዲዛይኑ በግንባታው እና ደግሞ ለረጅም ጊዜ ብዙ እድሳትም ሳይፈልግ ትልቅ ተቋቁሞ እንዲቆም ትልቅ እድል ያገኘው እና አሁን በቅርብ ከጀርባ ያለው ዋናውን ጸውት በቅርቡ የታደሰው በተለምዶ ይሄ ብዙ ቤቶች ውስጥ ነበረ ዲሳብ ለመቆጠብ ሳንቲም የሚገባበት የአዲስ አበባ ባንክ ያለበት ማለት ነው። የብሔራዊ ባንክ ዋና መስሪያ ቤት ያለበት ህንፃ እሱም በሄንግ ሾሜት ዲዛይን የተደረገውን እሱንም በአምሳዎቹ በስልሳዎቹ አካባቢ ከተሰሩት መካከል የሚጠቀሱ ናቸው። ኮሜርስ ኦዲት አካባቢ አጠገብ ያለ ሞርጌጅ ባንክም የመጀመሪያዎቹ አዲስ አበባ ውስጥ ከተሰሩ ከርቴኖሎች መካከል ነው። በጣም ጥራቱን ጠብቆ ብዙ ዓመት በደንብ ለመቆየት የቻለ ህንጻንም የገነባ ነው። ሆስፒታሎች ላይም በጣም ተሳትፏል። አንድ በጣም ተጠቃሽ የሆነው በነበረው የትራንስፖርት ክፍተት እንኳን ከባድ ቢሆንም ሚዛን ተፈሪ ውስጥ ያለ የሪጂናል ሆስፒታል ይሄ እንግዲህ በአስራ ዘጠኝ ስራ ስድስት አካባቢ የተሰራ ነው። በጣም ጥሩ ሆስፒታልንም ይህም ኮንስትራክሽን ከሰሩት መካከል ነው። ወደ ሰባዎቹ ወደ ሰማኒያዎቹም ስንጠጋ ብዙ ተጠቃሽ የሆኑ ህንፃዎች አሉ። ለምሳሌ የኢትዮጵያ ሰራተኞች ፌዴሬሽን ከፍላሚንጎ ህንፃ አጠገብ ያለው ቁጥጥርም እንደ ስራ ተቋራጭም የእሳቸው ፕሮጀክት ነው። የሰፈር መጠሪያ የሆነው በጣሊያኖች ሲኤምሲ የሚባለው ቦታ እሱም የዚህ ዲፕሎማቲክ መኖሪያዎች የሚባለውን ኢትዮጵያ ውስጥ ለመጀመሪያ ጊዜ በተሰራ ፒልካፕ በሚባል በፕሪፋብሪኬትድ ሲስተም የተሰራ ህንጻንም እዛ ግንባታ ላይም ተሳትፈዋል። ያንን ህንፃ ሊሰራ የመጣውም ድርጅት ከአፍሪካ አዳራሽ ጀርባ ያለው ዩናይትድ ኔሽንስ ኮንፈረንስ ሴንተር የሚለው የዩኤንሲሲ የሚባለውንም በዛም ተሳትፈዋል። ይሄም አንድ ትልቅ ለኢትዮጵያ ማይስ ኢንዱስትሪ፣ ለዲፕሎማሲ፣ ለብዙ ነገሮች ትልቅ አስተዋጽኦ ያደረገ ነው። ከዚህ ጋም ተያይዞ የፓትሪያርኩ መኖሪያ ቤት አራት ኪሎ ያለውንም ልክ በዛ አይነት ሲስተም ስለፈረደ ዲዛይን ያደረገውን ህንጻ የተገነባው በባርኔሮ ነው። በቅርብ በቅርብ ያሉትን የምናይ ከሆነ ቦሌ መንገድ ላይ ያለው ወርቤክ ወርልድ ባንክ የነበረበት በአንድ ወቅት አሁን በቅርብ ለኢግል ሂልስ ቦታ የለቀቀው የኢትዮጵያን ሺፒንግ ላይንስ በስለሺ ኮንሰልት ዲዛይን የተደረገውን ደግሞ እሱንም በጥሩ ሁኔታ እንደውም ብዙ ሰዎች ይሉ ነበረ፣ ለማፍረስ በጣም ጊዜ ፈጀ፣ እንዴት ጠንካራ ህንጻ ነው እየተባለው ላ የሚነገርለት ህንፃንም ሰርተዋል። ብዙ ፋብሪካዎችን የተለያዩ ሆስፒታሎችን አዲስ አበባ ዩኒቨርሲቲ ውስጥ ያሉ ዶርሚተሪዎች፣ አራት ኪሎ ግቢ ያሉትን፣ ስድስት ኪሎ ግቢ ያሉትን ዶርሚተሪዎች ላይ በጣም ተሳትፏል። ስቴዲ አካባቢ ያለው ኮቫቾቪችና ስትራውስ ዲዛይን ያደረጉት ደግሞ የሳለስለሴ ህንፃ የላሊበላ ሬስቶራንት የነበረበት አካባቢ ያለሆንም እሱንም በዛ መልኩ በቫርኔሮ ነው ተሰራው። በተደጋጋሚ ስራዎቻቸውን ስታነሳ ብዙ እድሳት አይፈልጉም፣ ረጅም ጊዜ ይቆያሉ፣ ለማፍረስም ቀላል አደሉም የሚለውና ይሄ ከሚጠቀሙት ማቴሪያል ነው ወይንስ? ለምሳሌ ሰንጋተራ አካባቢ ብዙ የባንክ ህንጻዎች ከመጀመራቸው በፊት የዛሬ ሀያ አምስት ዓመት አዋሽ ባንክ ሰማይ ጠቀስ ህንጻ ለመስራት ሲጀምር ለዚህ ስራ ብቃት አለው ተብሎ ከነበሩት በወቅቱ ከነበሩት ስራ ተቋራጮች ውስጥ በጣም በዛ ቁመት መልኩ የተገነባ ህንፃ ስላልነበረ አሁን ያለውን የዋሽ ባንክ ባንክና የዋሽ ኢንሹራንስ ዋና መስሪያ ቤቶች ያሉበትንም በቫርኔሮ ነው የተሰራው። እኔ አንድ ፕሮጀክት ከነሱ ስራ ተቋራጮች ጋር የመስራት እድል ገጥሞን ነበር። ሁለታችንም ይሄ ለዲዛይን ትኩረት መስጠት ለዲቴል ትኩረት መስጠት እና ቅድመ ዝግጅትን ያማከለ እና ደግሞ ልክ በቃ አንድ ስራ ተቋራጭ ማድረግ አለበት የሚባሉትን ነገሮችን በቅድመ ዝግጅት በማድረግ ጥራት ያላቸውን ቁሶች ለመጠቀም በመጣር በተባለለት ጊዜ ስራ ለመጨረስ በጣም ቫርኔሮ ነገሮችን በፍጥነት በመስራት የሚነገርለት ስራ ተቋራጭ ነው እና በጣም በብዙ ህንፃዎች ላይ እና በተለያዩ የመንገድ ስራዎች ላይ፣ ድልድዮች ላይ፣ አጥሮች ላይ፣ የተለያዩ ስራዎች ላይ ይሄንን ነገር ለማሳየት ሞክሯል። አዲስ አበባ ውስጥ ያሉ ኤምባሲዎችን፣ ቻንሰሮቻቸውን፣ መኖሪያ ቤቶቻቸውንም ለስራ አቅርቧል። ለኢንጂኒሪንግ ትምህርት፣ ለአርክቴክቸር ትምህርት እና በተለይ ከዲቴይሊንግ ጋር በተገናኘ ብዙ አስተዋጽኦ አድርጓል ብዬ አምናለሁ። ከዛ እዛይ ይሰሩ የነበሩ ሰዎች፣ በሳቸው ጋይዳንስም ያለፉ ሰዎች የራሳቸውን ትላልቅ ስራ ተቋራጮች መስርተው የራሳቸውን እንደማሻራ በሀገራቸው ላይ እያስቀመጡ ይገኛሉ። እሳቸውን የሚያውቁ አዲስ አበባ ውስጥ ያሉ መሐንዲሶች፣ አርኪቴክቶች በየሳይቱ ጠዋት ጠዋት ኮፍያ አድርገው መነጽራቸውን አድርገው ሁሉም ሳይቶች ላይ ዞረው የተለያዩ ሶሉሽኖችን ሰጥተው እንደሚሄዱ ለለለት የሚያደርጉት ስራ መሆኑን ብዙ ሰው ያቃል። በእኛ ኢንዳስትሪ ውስጥ ያሉ ሰዎች በቅርብ የኢትዮጵያ ኤርላይንስ ከካርጎ ጋር በተገናኘ በጣም ዘመናዊ የሆነ እና በጣም ውስብስብ የሆነን ሕንፃ ግንባታውን የሚያከናወነው ባሬሮ እና በተለያዩ ዘርፎች ላይ ስፔሻላይዝ ያደረገ በፋክቶሪ ሀይ ራይዝ፣ ህንፃዎች፣ ሆስፒታሎች፣ መንገድ የመሳሰሉት ላይ በደንብ በጣም በጣም የሚታይ ሰው የማይከራከረው ጥሩ የሆነ አስተዋጽኦ አድርጓል። ሪኖቬሽን ስራዎች ላይ ደግሞ በቅርቡ የቅድስት ስላሴ ቤተክርስቲያን ሪኖቬሽን ስራ በጣም በጣም በጥሩ ሁኔታ ሁሉንም የመጎብኘት ዕድል ስላጋጠመኝ ነው። በጣም በጥሩ ሁኔታ ሪኖቬት አድርገው አስረክቧል። እንቁላል ቤት ያለበት ቤተ መንግስት ውስጥ ያለውንም እንቁላል ቤት፣ የግብር ቤቶች የመሳሰሉትንም ከአንድ ሊቢዮስ ሀኪም ይባል የጣሊያን የሪኖቬሽን ላይ የሚሰራ አርክቴክትና ከፋሲል ጊዮርጊስ ጋር በመሆን በጣም ጥሩ ስራ ሰርቷል። መጽሐፍም ታትሟል። ከሱ ጋር በተገናኘ ና የመቀል ያለውን ቤተ መንግስትም በጥሩ ሁኔታ ሪኖቬት አድርገዋል እና አንድ ሌላ ትልቅ አስተዋጽኦ ደግሞ ብዬ የማስበው የሪል ስቴት ሚኒመም ስታንዳርድን ከፍ የማድረግ ስራም ሰርቷል። አሁን ለቧካ የሚገኘው የቫርኔሮ ኮምፓውንድ ለብዙ ሪል ስቴት ካምፓኒዎች ብዙ ትምህርት መስጠት የሚችል ከዲዛይን ከግንባታ ጋር ከፍሳሽ አወጋገድ ከምናምን ብዙ ትምህርት መስጠት የሚችል ጥሩ ስራ ሰርተዋል ብዬ አስባለሁ እና ከሰማንያዎቹ በፊት በነበረው ባህራይን ላይ መኖሪያ ቤቶች የመሳሰሉትን ለአውሮፕላን ማረፊያ ሪፊልዶችንም ሰርቷልና እንደውም የሰሯቸው ስራዎች በደንብ ካልተነገሩላቸው ናቸው ይ ነው የማስበውና፣ ሌሎች በጣም ወሳኝ የሆኑ ህንፃዎች አሉ። ለምሳሌ የቀይ ሽብር ሰማዕታት መታሰቢያ፣ ሜጋ ሀውስ፣ ለማህበራዊ አገልግሎት ከፍተኛ አስተዋጽኦ ከሚያደርጉት መካከል ፊስቱላ ሆስፒታል እና ቃልሲ የሚገኝ ነው። የንስባን ትምህርት ቤትንም እሳቸው በመሩት ድርጅት በወገሳቸው ወቅት ነው የተሰሩት። ልክ ከአዲስ አበባ ዩኒቨርሲቲ እንደነበረው ጅማ ዩኒቨርሲቲም በጣም ብዙ ፕሮጀክቶችንም ሰርተዋል። የተለያዩ አፓርትመንት ቢልዲንጎች አዲስ አበባ ውስጥ ከሰሯቸው ህንፃዎች መካከል ነው ከአዲስ

የሞከረነው በቡድን ሰው በአካባቢው ነው የነበረው። አብዛኛው የአማራ ተወላጅ በተደጋጋሚ በተፈጸመበት ጥቃት በመገደሉና የቀረውም ከአካባቢው በመሸሹ በቅቤ የቀሩት አንድ መቶ ያህል እንደነበሩም ይናገራሉ። በስብሰባ ስብ አንድ ላይ ሊጨርሳቸው ከመጣው ታጣቂ ቡድን ሀብት ንብረት ሳይሉ ሁሉም በያቅጣጫው ራሱን ለማዳን መሸሹ መሸሹን የሚናገራሉ። አይ ጉዙም በፊት ለቋል፣ ቅሪቱ ደግሞ ያወደ መቶ ምናምን ይሆናል።

በቤንሻንጉል መተከል ዞን ቻግኒ መጠለያ ጣቢያ ያሉ የአማራ ተወላጅ ተፈናቃዮችን ማስነሳት የተፈለገው ቦታውን ጠቅልሎ ለባለጊዜዎች የመስጠት ዓላማ ስላለ ነው ሲሉ የአካባቢው ነዋሪዎች ለኢትዮ ሶስት ስልሳ ገለጹ። ተፈናቃዮቹ የብአዴን አመራሮች ካወያዩቸው በኋላ ወደ ጎጃምና አካባቢው ለመበተን የተያዘው እቅድ በተፈናቃዩ እምቢ ባይነት ተግባራዊ ሳይሆን ቀርቷል ይላሉ። ምናልባትም ተፈናቃዩ እምቢ ባይ ኖሮ ችግሩ የከፋ ይሆን ነበር ሲሉም ይገልጻሉ። ይሄን ውሳኔ ተግባራዊ ካላደረጉ ምንም አይነት ድጋፍ እንደማያገኙ ቢነገራቸውም ምላሹ ግን ከሀገራችን የትም አንሄድም የሚል ነው ይላሉ። ተፈናቃዮችን እዚሁ ጎጃም ስ ሊበትናቸው ፈለገ የመጠቃሎችን ጭራሽ ለነዛ ቦታ ለተስፋፊዎች ሰጡ አመራሮቹ የብአዴን አመራሮች ወያዩ በሀያ ስድስት ነው ያወያዩአቸው እና የነበሩ ኮሚቴዎችም በአለም አማ ብለው ተበትነዋል። እሱ ከዚህ በኋላ አካል ካልተበትናቸው እርዳታ አንሰጣችሁም እዚ በዓለም ትበሉት እንደምናምና ያሏቸው ብአዴን፣ አንድም ቀን ተፈናቃዩን የተወደድክ ብሎት አያውቅም የሚሉት የአማራ ተወላጆች ዛሬ መጥተው ተነስ ማለት ትክክል አይደለም፣ ሲሉም ይከሳሉ። ተፈናቃዮችን አንስቶ ለመውሰድ ሲታሰብም የተመቻቸ ቦታ ተዘጋጅቶ አለመሆኑንም ይገልጻሉ። ከሱዳን ጋር የቤኒሻንጉል አመራሮች እያደረጉት ያለው የጥቅም መጋራትም መተከልን አደጋ ላይ ጥሏታል ይላሉ። አንድም ቀን ጠይቀው አያውቁም፣ ጠይቀውም አያውቁም። እንወስዳለንም እኮ የተዘጋጀ ነገር እኮ የለም የተዘጋጀ ቤትም የለም። የተዘጋጀ ቦታም የለም። ዙም ብለው ነው። ቦታውም የገበሬዎቹ የተያዘ ቦታ ነው ያለው እኮ። አሁን ያን ቦታ እነዚያ ጋር ተነጋግረው ያስለቀቃው ጨራሽ ነፃ አድርገው ለእነዚያ ሊሰጧቸው እኮ ነው አሁን። ሱዳንም በዛ የኔ ነው ትላለች፣ እና ያው እዛው ሱዳን ቤት እየሰራ ነው፣ በስር ቦታም ሰጥተውታል። እና የሚሰሩት ስራ በጣም የሚሰራው ስራም በጣም እነሱ ጭራቸው ያማቀ መተከል ያለን አማራ አገቡም ሁሉም ጥርግ አርገው ለነዛ ባዶ አርገ ቦታው እንዲያስረክቡ ነው። እንደዛ እያደረጉ ያሉት የመከላከያ ኃይሉም ቢሆን ለንጹሐን የቆም አይደለም የሚሉት ተፈናቃዮች፣ ከመሀልም ለንጹሐን እታገላሉ የሚል የመከላከያ አባል ከተገኘ የሚጠብቀው እጣ ፋንታ ሞት ነው ይላሉ። የአማራው መገደል ያላሳሰበው የመከላከያ ኃይል የጉምዝ አጥቂ ኃይል ለምን ተነካ በሚል አፈሙዙን ይመዛል ሲሉም የሁኔታውን አስከፊነት ይናገራሉ።

የሚነዳው ወደ ጎረቤት ሀገር ሆኗል ሲሉ ለኢትዮ ሶስት ስድሳ ገልጸዋል። ሱዳን ይህ ሁሉ ስቃይ እየደረሰበት ያለው የአማራ ተወላጅ ተፈናቃይ ከቀዬው ተፈናቅሎ የተጠለለበት የቻግኒ መጠለያም በጎርፍ መጥለቅለቁን ቀጥሏል ይላሉ። በአካባቢ ካለውና ተፈናቃዮቹ ለመደገፍ ከሚሯሯጠው አካል ውጪ ዞር ብሎ ያያቸው መንግስታዊ ተቋም እንደሌለም ለኢትዮ ሶስት ስልሳ ገልጸዋል። በሳውዲ እስር ቤቶች የሚገኙ ኢትዮጵያውያን ወደ ሀገር ቤት የመመለስ ሂደት መጀመሩን በሳውዲ የሚገኙ ኢትዮጵያውያን ለኢትዮ ሶስት ስልሳ ገለጹ። ኢትዮጵያኑ በጽሁፍ ባደረሱት መረጃ ረጅም ጊዜ ሲታገሉለትና ችግሩ ከአቅማቸው በላይ የሆነ ሲመጣ ተስፋ ቆርጠው የነበሩበት የወገናቸው ጉዳይ በተወሰነ ደረጃ ምላሽ ማግኘት ጀምሯል ይላሉ። ምናልባትም ይሄ እርምጃ ቀደም ቢል ኖሮ የሞቱ ለአእምሮ ህመም የተዳረጉ፣ አካላቸው ከጥቅም ውጭ እስከ መሆን የደረሱ ወገኖችን መታደግ ይቻል ነው ነበር ሲሉም ገልጸዋል። በተደጋጋሚ ሲያቀርቡ በቆዩትና በጅዳ እስር ቤት ከአንድ ዓመት በላይ በእስር ቤት ሲማቅቁና ለከባድ ሕመም የሚሰቃዩ ኢትዮጵያውያን ዜጎችን የመመለሱ ስራ ይጀመር የሚል ጥያቄያቸውም ምላሽ አግኝቶ ስራው ተጀምሯል ብሏል። በጅዳ በሁለት ሳምንት ሶስት ጊዜ በረራ አለ የሚሉት ኢትዮጵያውያን በአንዱ በረራ እስከ 290 እና 300 የሚደርሱ ኢትዮጵያውያን ማመላለስ ይቻላል። በዚህ ደግሞ በ15 ቀን ውስጥ ከ870 እስከ 900 የሚደርሱ ወገኖቻቸው ወደ ሀገር ቤት ይገባሉ ብለው ተስፋ መጣላቸውን የሚናገራሉ። የጅዳው እስር ቤት አሁንም ሙሉ መሆኑንና በሂደት በጅዳ ያሉት ኢትዮጵያንም ማሳፈር ከተቻለ በጂዛን እስር ቤት ያሉ ኢትዮጵያውያን ወደ ጅዳ እስር ቤቶች አዘዋውሮ ለበረራ ማዘጋጀት ይቻላል ሲሉም ተስፋቸውን አስቀምጠዋል። በረራ በቂ ነው ብለው እንደማያስቡ የሚናገሩት ኢትዮጵያውያን በሪያድም በተመሳሳይ በአስራ አምስት ቀን አንዴ በረራ መኖሩን፣ ምናልባትም በተወሰነ ደረጃ የወገኖቻቸው ስቃይ ይቀንሳል በሚል ተስፋ ማድረጋቸውንም በመረጃቸው ላይ አስፍሯል። በእስረኞቹ አመላለስ ላይ የሚታዩ ችግሮች መኖራቸው ቢጠቁሙም ካለው የወገኖቻቸው ስቃይ አንጻር ምንም ማለት አይደለም ሲሉም ይናገራሉ። በቅርቡ የሳውዲ መንግስት ይሰጣል ተብሎ ከታሰበው የምሕረት አዋጅ ጋር ተያይዞም በርካታ ኢትዮጵያን ወደ ሀገራቸው የመመለሱ እድል ይኖራል የሚል ተስፋ እንዳላቸውም ለኢትዮ ሶስት ስልሳ በላኩት መረጃ ላይ አስፍሯል። ወደ ሀገር ቤት ሲገቡ መጀመሪያ ላይ ለሄዱት ወደ ቤተሰብ መሳፈሪያ በሚል አንድ ሺ ብር ቢሰጣቸውም ያ ግን አልቀጠለም ይላሉ። ይሄ ደግሞ ወደ ኢትዮጵያ የሚመለሱት ወገኖች የሚበሉትና የሚጠጡ ሲያጡ ለዳግም ስደት መነሳታቸው አይቀርም ሲሉም ስጋታቸውን ለኢትዮ ሶስት ስልሳ በላቁት መረጃ ላይ አስቀምጠዋል። የአርበኞች ግንቦት ሰባት የቀድሞ ታጋዮች የተገባላቸውን ቃል መካድ ብቻ ሳይሆን የካዳቸው አካል በራሱ እየሄደበት ያለው አቅጣጫ ሀገር የሚያፈርስ ነው ሲሉ ለኢትዮ ሶስት ስልሳ ገለጹ። የቀድሞ ታጋዮች መሪዎቻቸው ውህደት አድርገናል እራሳችንን ቀይረን ኢዜማ ሆነናል ቢሉም በራሳቸው አካሄድ እንጂ በትግል ላይ አብረዋቸው የነበሩትን አካተው አይደለም ይላሉ። እንግዲህ በአርበኞች ግንቦት ሰባት ውህደት አድርግ ያለው ፈርቷል ከተባለ በኋላ በአመራሩ መካከልና በታገዩ መካከል ልዩነት አለ። አርበኞች ግንቦት ሰባት ትናፍርሻለሁ ፈርሷል ዜማ አድርገናል ብለው የተናገሩ ሰዎች ለብርሃን መጋ ጨምሮ ማለት በጣም ጥቅራ ግርማቸው የሚባሉት ሶስት አመራሮች ናቸው። አርበኞች ግንቦት ሰባት ትናፍርሻለሁ ብለው ድርጅት የመሰራት ዜማ ብለው የሚናገሩት ማለት ነው። ሙሉ በሙሉ ግን ታገዩ ለብቻ ነው ያለ ሙሉ አርበኞች ግንቦት ሰባት ታገ ራሱን ችሎ ለብቻ ነው ተገንድሎ ጠነ የወጣበት ምክንያት የት አለው? አርበኞች ግንቦት ሰባት በዚህ መልኩ አይደለም የሚፈርሱ አርበኞች ግንቦት ሰባት የታገለለት አላማ ነው የሚል ነበር። ታገ በሰዓቱ ያነሰው ጥያቄና ክህደት ተፈጽሞብናል የሚሉት የቀድሞ ታጋዮች አስቀድሞ ለውጡ እውነት ነው እሱን ተከተሉ በሚል በተደጋጋሚ ይነዛ የነበሩ ነገርም ከእውነት የራቀ ነው ሲሉ ለኢትዮ ሶስት ስልሳ ገልጸዋል። በቀጣይም ስለሚደረግላቸው ነገርም በተደጋጋሚ በቃል የተገባላቸው ነገር በወረቀት የሰፈረ አለመሆኑ እንደጎዳቸውም ይገልጻሉ። ይህ ደግሞ ፍጹም የሆነ ክህደት ነው ሲሉም ይናገራሉ። አመጣቱ ጀምሮ የአርበኞች ወጣ ከኤርትራ ጀምሮ ማለት በአየር መንገድ ነው የመጡት፣ ሆነ የአየር መንገድ ማለት ነው። ታዲያው ግን በእግር እየተንከራተተ ነበር የመጡት ማለት ነው። እና ሽወዳ ነበር ግን የተሸውዱት፣ እነሱ በሰዓቱ ከእነ አብይ ጋር ይገናኙ ነበር። የተሸውዱት ኢትዮጵያ ውስጥ ነገሮች ተስተካክሏል፣ እናንተም እንደሄዳችሁ ኖርማል ህይወታቸውን ትጀምራላችሁ፣ ፓርቲ ውስጥ መግባት የሚፈልግ ካለ ፓርቲ ውስጥ ገብቶ ይከጠራል እንቅስቃሴያችን የሚል ነበር ሀሳባቸው፣ የነበር ማለት ነው በሚሽ ቦስተዋት አመራሮች ይሄ በቃል ደረጃ የተናገሩ በወረቀት ግን የሰፈረ ነገር አልነበረም። ያንን የራሳቸውን ህይወት ላመቻት እነሱ ማድረግ የፈለጉት የራሳቸውን ህይወት ብቻ ነበር ወይም የሚፈልጉት ስልጣን ነበር ማለት። ስለዚህ ሀገርን መጠቀሚያ ነው ያደረጉት ማለት ነው የሞቱ የትግል ጓደኞቻቸው አስከሬም ባልተነሳበት የሞቱትም ለቤተሰቦቻቸው መርዷቸው ባልተነገረበት ሁኔታ ውስጥ ወድቀው መቅረታቸው አሳዛኝ ይላሉ። ፊት የነሳቸው አካል ትናንት አብረው ትግል ላይ የነበሩትንና እስከ ሕይወት መስዋዕትነት የከፈሉትን እነዚህን አካላት ማየትም ሆነ ድምፃቸውን መስማት አይፈልግም ሲሉም በሀዘን ይናገራሉ። ቁጥሩንም ማርዳት

ሊጋፈፍ ተወጥቶ ስለነበር በእርግጥ አሁንም በፍቅር ሊወደቁ ስለሆኑ፣ ስለዚህ ፓዲውን በትነው እነሱ ምን አደረጉ፣ ተመራርተው አንድ ድርጅት መሰረቱ፣ ዜማ የሚባል ድርጅት ማለት ነው። ውስጥ በጣም ሰዎች አሉ ማለ እውነት ለመናገር ሲፈልዱ የብዬን ያክልታ ግን አሁን የሻለታ ገብርዬና አመራር የነበረው አካል አሁን እየሄደበት ያለው መንገድ ቡድኑ ከተነሳበት አላማ መንገዱን የሳተ ነው ሲሉም ለኢትዮ ሶስት ስልሳ ገልጸዋል። እነሱ ሀገር የማፍረት ስራ ነው የሰሩት

ነበር፣ ማለት ነው። በክልልም ሆነ በፌዴራል መንግስት ደረጃ ይህንን ቡድን መርዳት አይፈልጉም ፍላጎቱም የላቸውም፣ ሲሉ የቀድሞ ታጋዮች ይናገራሉ። ነገር ግን ይህ አካል መስማት የሚችለው ምናልባትን ይህንን ታጋይ ሲመሩ የነበሩ ሰዎች ግፊት ማድረግ ሲችሉ ነው፣ በማለት ሁኔታው ተስፋ አስቆራጭ መሆኑን የሚናገራሉ። በመንግስት ደረጃ እንግዲህ መንግስትን እንደምታውቁት አሁን መንግስት ብለምለው እንጂ የኛን ጥያቄ መመለስ አይፈልግም። ሆነን እንደመናገር ማለት ኦሮሚያ